ለጋይር ክፋይ ካፈሩ ሲያለብስ ሞት ቢጋርደውም በቃብር ጎራ አይቀርም ተዳፍኖ የሰው መልካም ሰራ ጭጋ በሰዳፈና አትሰነብትም ሀቅ ተሸፍና የሰው ልጅ ባይቆይ ዘላለም በላይ እውነት ትኖራለች ከመቃብር በላ

በሕይወት ባይቆይ ይዘገያል እንጂ ሞት እውነት አይሸርም። ታሪክና ሙያ ተደባብሷል። ብቻ እውነት ስራ ሰማይ ቀበርም ብቻ እውነት ስራ ሰማይ ቀበርም ስራ ሰማይ በር ከመጀመሪያውማ፣ እንዳትፈዙ። እንዲህ ሳያችሁ ነው የምታጨበጨቡት። እናመሰግናለን መኮንን አያና በኤሌ ማንድ ተወክሏል። ከወደዳችሁት ያልተገደበ ድምጻችሁ ልትልኩለት ትችላላችሁ። ከዛይን ባንድ ጋር የመጀመሪያው አቅራቢ ሆኗል። የፀጋዬ እሸቱን በ1983 የወጣውን እውነት ትኖራለችን ነው ከዛይን ባንድ ጋር ያቀረበልን። እናመሰግናለን። ይህ አልበም ላይ እንግዲህ የምታውቋቸው የምንወዳቸው ሙዚቃዎች አሉ። እነ ሰንደቅ ዓላማ፣ አገር ይሸገር፣ ሲጎልባት፣ ከኔ የመሳሰሉት ሙዚቃዎች በዚህ አልበም ላይ ያሉ ናቸው። የዚህ ሙዚቃ ደራሲ ደግሞ ጋሽ ግሩም ኃይሌ ይባላሉ። እንግዲህ ጋሽ ግሩም በርካታ ሙዚቃዎችን የገጠሙ ለአንጋፋ፣ ለወጣት ድምፃውያን የሰጡም ጭምር ናቸው። ከአንድ ሺ በላይ የሚሆኑ ስራዎችንም አበርክተውልናል። በአንድ ወቅት ቃለ መጠይቅ ሲጠየቁም ከሰሯቸው ስራዎች ልቤ ላይ የሚደርሰው በጣም ከምወደው ሙዚቃዎች ለጸጋዬ እሸቱ የሰጠውት ይህ ሙዚቃ ልቤን ይነካኛል ሲሉ ተናግረው ነበረ። እጅግ እናመሰግናለን። እንግዲህ ጋሽ ግሩም ለነማና ሊቦች ዲቦ ባህል ዘመናዊ የሚባል ወይ ባህላዊ ሙዚቃዎች የምንላቸውን እና አውደ አመትን ጨምሮ በርከት ያሉ ስራዎችን እየሰሩ ባለሙያ ናቸው። እጅግ በጣም እናመሰግናለን። መኮንን አያና በዚህ መልኩ አቅርበዋል። የመጀመሪያው ዳኞች አፍ ውስጥ እንግዲህ ልትገፋ ነው ቻለው። እናመሰግናለን። እሺ ዳኞቻችን አስተያየት ነጥብ እንድትሰጡልን እንጋብዛለን። እሺ አመሰግናለሁ። እንዴት ነው መኮንን ሰላም ነው አለን? ዘፈኑ በጣም ጥሩ ምርጫ ነው ከነ መልእክቱ በዚያ አጋጣሚ ጋሽመራዊ ስጦትን በይት ብናጣቸውም ልክ እንደዘፈኑ ዘፈኑ በጣም ነው የገረመኝ። ስም አይቀበርም እና ስማቸው ከመቃብር በላይ ነው። ለቤተሰቦቻቸው ለአርቲስቶች መጽናናትን እንመኛለን። ነፍሲ ማር ብለናል። ወደ አስተያየቴ ስጀምር ከመጀመሪያው ስትጀምር ሁልጊዜ ላለው አቅም አቅሜ አይደለም። እንዴት ነው እና ሜጀሩ ልክክ ብሎ የተስማማህ መሰለኝ ነው። በነገራችን ላይ የግማሽ መውረድና የግማሽ መውጣት በጣም አስተዋጽኦ ያደርጋል። በተለይ ለአዳዲስ ዘፈኖች አዳዲስ ድርሰቶች ሲሰጡ በቃ የግማሽንትን በጣም ጥሩ ዘፈን ሰርተው እራሱ ጉሮሮ ላይ እንከባለለም እና ምን ተሰማኝ መሰለ ወያል ወጣብህም፣ በጣም ወያል ወረድብህም። ዘፈኑ ደግሞ በጣም ጉሮሮ ላይ በደንብ አፍ ተከፍቶ የሚዘፈን ዘፈን እና አንተ ትንሽ የቆጠብከው ይመስለኛል፣ የሚወጡ ቦታዎች ላይ ተቆጥበዋለና፣ እኔ ደግሞ በጣም ቃናን ነው ወደዋለው ታውቃለህ። እና አንድ አስተያየት ብቻ ነው መስጠት የሚፈልገው እዚህ ላይ ምንድነው፣ አሪፍ አሪፍ ነምበሮችን ምረጥ፣ በቃ በጣም ጥሩ ተወዳዳሪ መሆን ስለምትችል ማለት ነው። ለምን መጥፎ አይደለም ግን እኔ የምፈልገው ምንድነው ከዚህ በላይ በጣም አሪፍ አሪፍ ነምበሮችን ይዘ እየመጣ ማስደመም አለብህ የሚለው ውድድሩ በጣም እየፈጠነ ነው፣ አንተ እየጎተትከን ነው የሚሰማኝ። ይላል ይታወቃል አይደል? ስለዚህ በጣም አቅም አለ። ስራ ውጤት ጥሩ ነው። ምሰጥ 9860። እሺ እኔም በድጋሚ ጋሽመራዊ ከዚህ ዓለም በሞት ተለይተዋል በዚህ ሰሞን እና ለቤተሰባቸውና ለአድናቂዎቻቸው ሁሉ መጽናናትን እመኛለሁ። በዚህ አጋጣሚ አንተ ጋሽመራዊ ለምን እስከዛሬ ድረስ እንዲህ ተወደዱ? ጋሽመራዊ እንዴት ሁላችንም ልብ ውስጥ እንዲቀሩ የሚለውን ሀሳብ መያዝ አለባቸው፣ አዲሱ ትውልድ ማለት ነው። እንደዚህ በየጊዜው ሲያልፉ ታሪካቸው የሚነገርላቸው ሰዎች አንተ ይዘኸው የመጣኸው ዘፈን ጋር ደግሞ በጣም የሚጣጣም አይነት ሀሳብ ነው ያለው እና ስም የማይቀበር ስም እንዲኖርህ ማንም ሰው መልካም ነገር ከሰራና ትልቅ ስሙን የሚያስጠራ ስራ ከሰራ ስሙ ተከትሎት ይሄዳል። ስሙን ማስቀጠል ይችላል ማለት ነው። ጋሽመራዊ ለምን እንደዚህ በጣም ተወዳጅ ሆኑ ስትል፣ ለምሳሌ አምባሰልን ሲጫወቱ አምባሰልን የማታውቀውን ሀገር እንድትናፍቅ ያደርጉሃል። አምባሰልን በቃ ይስሉልሃል ማለት ነው። ትዝታንም ሲጫወቱ የማታስታውሰው ነገሮች ውስጥ ትገባለህ። እና ይሄ የሆነበት ምክንያት ምንድን ነው? እሳቸው ለሚጫወቱት ዜማ ውስጡ ድረስ ገብተው የሚያስፈልገውን ስሜት በደንብ ሼር ማድረግ ስለሚችሉ ነው። ውስጣቸው ውስጥ ገብቶን የሚጫወቱት ማለት ነው። አሁን አንተ ያመጣኸው ዘፈን በአጋጣሚ ምን ይፈልጋል? ስሜት ይፈልጋል። በጣም ተመስጦ ይፈልጋል። መግለጽ ይፈልጋል። ቆንጂየ ድምጽ አለ አንተ በጣም የሚያምር ዛሬ ምንድን ነው፣ እዚህ ዘፈን ላይ ግን ስሜቱን ማስተላለፋል የሚበቃውን ያክል አልቻለም። እኛን ወደዛ ወደ አንተ ዘፈን ውስጥ ልከተን አልቻልክም። ከስንት ከአምሳ ዓመት በፊት የተጫወቱት ሙዚቃ እኛን አሁን ድረስ እንደዚህ የማናውቀውን ሀገር እንዲናፍቀን የሚያደርጉ ጋሽመራዊ ያሁን በኢንስትሩመንት አንተ ደግሞ በጉሮሮህ ይህን ማረግ ካልቻልክ የሚገባውን ግብ እየመታህ አይደለም ማለት ነው። ስለዚህ አንድ ዘፈን ስትመርጥ የዛ ዘፈን ፍላጎት ምንድን ነው፣ ምኑን ነው እዚህ ጋር ምገልጸው የሚለውን ነገር ቀድመ ልታስብበት ይገባል ማለት ነው። እኔ በጣም ማደንቅን ል ነገር ምንም ዘፈን ይዘህና እዚህ ጋር ጭንቀት የለውም፣ በቃ ዝም ብለህ ሪላክስ አድርጎ መጫወት የሚችል ብቃት አለ ቆንጆ ድምጽ አለ። በዛ ላይ ያንን እንዴት ልጠቀሙ የሚለውን ግን በጣም ልታስብበት ይገባል። ይሄ ዘፈን በራሱ ጥሩ ዜማ ነው፣ ጥሩ ዘፈን ነው። ግን ስምንተኛ ሳምንት ላይ የሚዘፈን ነው ወይ ለውድድር ብለህ ስታስብ እኔ ወይ ቅድም ያልኳቸውን እንዲህ በጣም ዲፕ የሆነውን ስሜት ማጋባ መቻል አለብህ። አለዛ ደግሞ በጣም የሚፈትኑህ ነገሮች ያለበት ዘፈን መምረጥ አለብ ማለት ነው። ስለዚህ ምርጫ ላይ ጥንቃቄ እንድታደርግ ነው። በተረፈ ይህን ቆንጆ ድምጽህን በደንብ እንድትጠቀምበት ነው ምክሬን የምሰጥ። አጠቃላይ በሆነ በቃ ይሄ ምንድን ነው፣ አልሞቀኝም አልበረደኝም አሁን በተጫወትከው ሙዚቃ ማለት ነው። ወይ በጣም ብርትት ማለት አለብኝ ወይ ደግሞ በቃ ላበላ ማድረግ አለበት አልሆነም። ሁለቱም ካልሆነ መሀከል ያለ ፐርፎርማንስ የትም አያደርስም። ስለዚህ ተአስብበት ይሄንን እሺ። 9850 እንዴት ነው መኮንን? ናቲ ከመኮንን አስተያየት በፊት እኔም ከጋሽ መራይ ስጦት ጋር ትንሽ ኤክስፒሪየንስ ነበረኝና የታቃለች መስለኛል ከግርማ ይፍራሽ ዋጋ ከፒያኒስት ግርማ ይፍራሽ ጋር አንድ ኮንሰርት ነበረኝ። እዚ በጣሊያን ከልቸራል ኢንስቲትዩት እዚህ አዲስ አበባ ባለው እዛ ላይ እሳቸውም ተገኝተው ነበር። እና በኮንሰርቱ ላይ ኔክላርኔት እጫወት ነበር። ከኮንሰርቱ በኋላ መተው አናግረው ነበር እና አንድ እሱ በጣም ከባድ ትዝት አለብኝ። ከዛ ደግሞ ይመስለኛል አራተኛ ዓመት ያሬድ ሙዚቃ ትምህርት ቤት ተማሪ በነበርኩበት ሰአት ከሰርጸ ፍሬ ስብሐት ጋር ኢንተርቪው አድርገናቸው ናቸው ነበረ እና ይሄ ከድርሰት ከኮምፖዚሽን ከሙዚቃ ድርሰት ከኮምፖዚሽን የዜማ ድርሰት የግጥም ድርሰት ጋር የነበራቸውን ኤክስፒሪየንስ በጣም ሼር አድርገናል። በዛን ሰአትና ሙዚቃን እንዲገባኝ ካደረጉ ሰዎች ውስጥ የእርሳቸው ሁለት አጋጣሚዎች ለእኔ በጣም ትልቅ ነበሩና ይህንን ለማካፈል ነው። እንግዲህ ጋሽ መላይ ስጦትን ነፍሳቸውን ይማርልን፣ ለወዳጅ ለዘመዶቻቸው፣ ለአድናቂዎቻቸው፣ ለሙያ አጋሮቻቸው በሙሉ መጽናናትን ለመመኘት ነው። አመሰግናለሁ። ና መኮንን፣ ብዙ ሀሳቦች ተነስተዋል፣ ብዙ ነገር ተብሏል። መጨመር አያስፈልግም ግን በቃ ደስተኛ አይደለሆኝም። ባቀረብ ከሆነ ፈጽሞ ይሄ ያንተ የፐርፎርማንስ ደረጃ አይደለም። 9840 እናመሰግናለን።